ጤና ይስጥልን ውድ የሲዳማ ኒውስ አድማጮቻችን፣ የዘንድሮን የፊቼ ጨንበላላ በዓል አከባበርን በተመለከተ ህዝቡ በምን መንገድ በዓሉን አሳለፈው የሚለውን አጠር ባለ ዳሰሳ ወደ አድማጮቻችን እናደርሳለን። ቡድማሌ ስፍራ ለሁለት እኩሌታ ተከፍሎ አመራሩንና ህዝቡን ለይቶ ተከብሮ በሰላም ተጠናቋል። ከሁለት ቀን በፊት ጀምሮ ራሱ የፈጠራቸውን እንዳዎ ጭምር ማየት የሚጣለው የክልሉ መንግስት ከ10 ሺ በላይ ጎዳና ተዳዳሪ ልጆችን በአንድ ተቋም ውስጥ አጉሮ የሚበላን የሚጠጣም ከልክሎ ከጨንበላላ ሴት ጋር የሚጋጭ ተግባርን ፈጽሞ አልፎ በዓሉ በሰፊው ህዝብ ዘንድ በሀዘን ያለፈና በርካታ የሀዋሳ ከተማ ነዋሪዎች በአደባባይ የሚከበረውን የፊቼ ጨንበላላ በዓል በቤታቸው በማሳለፍ የክልሉ መንግስት ላይ ቅሬታቸውን አቅርበዋል ሲል የሲዳማ ኒውስ ምንጮች ገልጸዋል። የሲዳማ ህዝብ እንደ አይኑ ብሌን የሚሳሳላቸው አርቲስቶቹ ታስረውና ተሰደው የክልሉ ተቃዋሚዎችን በክልሉ መንግስት የተለያዩ ግፎች እየደረሱባቸው የሲዳማ ህዝብ በመልካም አስተዳደር ጦትና በሙስና ተጎሳቅሎና ተንከራቶ ያሳለፈው ዓመት እንደሆነም ብዙዎች ይመሰክራሉ። አዲሱ ዓመትም ለመላው የሲዳማ ህዝብ የእረፍትና ህዝባዊ መንግስት ክልሉን የሚመራበት ይሁን እያልን የፊቼ ጨንበላላ በዓል ግፍና አፈና እየተሰራ የሚከበራ መሆኑን ተገንዝበዋል። በአስቸኳይ የታሰሩትን አርቲስቶች እንድትፈቱና የሚበላና የሚጠጣ ሳገኙ ለሶስት ቀናት በግፍ ታጉረው የሚገኙ ጎዳና ተዳዳሪ ህጻናትን ሰብዓዊ መብታቸውን ጠብቃችሁ ከእስር እንድትለቋቸው ስንል ጥሪ እናስተላልፋለን። ክልል እየተፈጸመ ነው ያሉትን እስርና አፈና በአደባባይ ተቃወሙ። ተማሪዎቹ በያዙት መፈክር እውነቱ ይውጣ፣ የህዝብ ልጆች የሆኑ አርቲስቶች በአስቸኳይ ይፈቱ፣ በክልሉ ያለው አፈናና ሰቆቃ እንዲቆምና ለስራ አጥ ወጣቶች የስራ እድል ይፈጠር ሲሉም ለሲዳማ ክልል መንግስት ጥሪ አቅርበዋል። በተያያዘ ዜና ከሰላሳ በላይ በሆኑ የሀገሪቱ ዩኒቨርሲቲዎች ውስጥ በሲዳማ ክልል የሚደረገውን መንግስታዊ አፈና በመቃወም ከመጭው ቅዳሜ ጀምሮ ሰልፍ ሊደረግ ነው ሲል የሲዳማ ኒውስ ምንጫችን ለጣቢያችን ገልጿል። ሲዳማ ኒውስም ለክልሉ መንግስት በአስቸኳይ በግፍ የታሰረችውን አርቲስት ኢትዮጵያ በቀለችን እንዲፈታ